ሰላም ጤና ይስጥልኝ! ውድ የሸገር ጆርናል ተከታታዮች ዛሬ ህዳር 12 2018 ዓመተ ምህረት በዛሬው መረጃ ሰዓታችን በምስራቅ ጉራጌ ዞን መስቃን ወረዳ ሰባት የአንድ ቤተሰብ አባላት ስለሞቱበት አሳዛኝ አደጋ፣ በኦሮሚያ ክልል ተባብሶ ስለቀጠለው የግዳጅ አፈሳ፣ ትናንት ሁለት የደባርቅ ዩኒቨርሲቲ ተማሪዎች የተገደሉበት ሰልፍና ግርግርን በተመለከተ እነዚህንና ሌሎች ዝርዝር መረጃዎች እናደርሳቸዋለን። አብራችሁን ቆዩ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በቤተሰብ ማዕድ ላይ የተከሰተ አስደንጋጭ የሞት አደጋ መላውን አካባቢ በአዘን ድባብ ውስጥ መክተቱን ፖሊስ አስታወቀ። ለአራት ተከታታይ ቀናት በተደራራቢ በተመዘገበ የሞት አደጋ ከተመረዘ ምግብ ጋራ በተያያዘ አባወራውን ጨምሮ ሰባት የአንድ ቤተሰብ አባላት ሕይወታቸው አልፏል። የክልሉ ፖሊስ ኮሚሽን የወንጀል መረጃ ኢንተለጀንስ ዳይሬክተር ተወካይ ምክትል ኮማንደር ያለው ተመስገን ለሸገር ጆርናል እንደገለጹት ክስተቱ የተፈጸመው መስቃን ወረዳ መሰረተ ወገራም ቀበሌ ልዩ ቦታው ዳሾ ቆቶ ተብሎ በሚጠራ መንደር ነው። እንደ ፖሊስ ሪፖርት ከሆነ ህዳር 6 2018 ምሽት አንድ ሰዓት ላይ 8 የቤተሰብ አባላት የተለመደውን የራት ጊዜያቸውን አብረው እያሳለፉ ነበረ። አብረው ራት ከተመገቡ ከደቂቃዎች በኋላ ግን በቤተሰቡ ላይ ያልታሰበ የጤና መታወክና ከፍተኛ ህመም ተከሰተ። የአካባቢው ነዋሪዎች የቤተሰብ አባላትን ህመምና ጩኸት ተከትሎ ፈጥነው በመድረስ ተጎጂዎችን ወደ ሕክምና ተቋማት ለማድረስ ከፍተኛ ብረብ አድርገዋል ነገር ግን የተጎጂዎቹ ጤና በከፍተኛ ፍጥነት እያሽቆለቆለ ቆለቆለ በሚሄዱ ሆስፒታል እንደደረሱ ሶስቱ ልጆች ህይወታቸው ወዲያውኑ ነው አልፏል እነዚህም የአምስት አመቱ መንግስቱ ኃይሌ የሰባት አመቱ መክብነ ኃይሌ ና የአስራ ሰባት አመቱ ተክሉ ኃይሌ ናቸው ይህም በምሽቱ የተከሰተ የመጀመሪያው የሞት መርዶ ነበረ የህክምና ባለሙያዎች የተቀሩትን የቤተሰብ አባላት ህይወት ለማትረፍ ከፍተኛ ትግል ቢያደርጉም የምግቡ መርዛማነት መጠን ከባድ እንደነበረ ከሟቾች ተከታታይ ህልፈት ለመረዳት ተችሏል ይችላል ህዳር 7 2018 ከምሽቱ 11 ሰዓት የህክምና ክትትል ሲደረግላቸው የነበሩ የ14 አመቷ መቅደስ ኃይሌና የ15 አመቱ ገብሬ ኃይሌ ህይወታቸው አልፏል በዚህም የሟቾች ቁጥር ወደ 5 ከፍ ብሏል ህዳር 9 2018 ጠዋት ሁለት ሰዓት የቤተሰቡ የመጨረሻ ታናሽ ልጅ የሆነው የ1 አመት ከ7 ወሩ ህጻን ሲሳይ ኃይሌ በተመሳሳይ ሁኔታ ህይወቱ አልፏል ህዳር 10 ቀን 2018 ደግሞ የስድስቱ ልጆች አባት ልጆች አባትና የቤተሰቡ አስተዳዳሪ አቶ ኃይሌ አበራ በጽኑ ህሙማን ክፍል በሰመመን ውስጥ እያሉ የልጆቻቸውን ሞት ሳይሰሙ ለሊቱን ህይወታቸው ማለፉ ተረጋግጧል። በአጠቃላይ ከአርባ ስድስቱ አባት እስከ አንድ አመት ከሰባት ወር ህጻን ድረስ ሰባት የቤተሰብ አባላት በአጭር ጊዜ ውስጥ ከዚህ አለም በሞት ተለይቷል። ከዚህ አሰቃቂ አደጋ በህይወት የተረፉ ብቸኛዋ የቤተሰብ አባል እናትየዋ ወይዘሮ ዳመነች ደንበል ናቸው። እሳቸውም ቢሆኑ በአሁኑ ሰዓት በአዲስ አበባ ዳግማዊ ምኒልክ ሆስፒታል በከፍተኛ የህክምና ክትትል አይሲዩ ውስጥ እንደሚገኙ የህክምና ምንጮች ዜጎች አስረድተዋል። ፖሊስ እንደገለጸው ወይዘሮ ዳመነች የባለቤታቸውን እና የስድስት ልጆቻቸውን ህልፈት እስካሁን አያውቁም። እርሳቸው በህይወት ተርፈው የቤተሰቡን አሳዛኝ ፍጻሜ ለመስማት ይበቃሉ ወይስ የቤተሰቡ እጣ ፈንታ ይገጥማቸዋል የሚለው ጉዳይ አሳሳቢ ሆኖ ቀጥሏል። ጉዳዩ ከተራ የምግብ መመረዝ አልፎ የወንጀር ድርጊት ሊሆን ይችላል የሚል ጥርጣሬ ያሳደረው ፖሊስ ሰፊ የምርመራ ዘመቻ ጀምሯል። የምስራቅ ጉራጌ ዞንና የመስቃን ወረዳ ፖሊስ ጥምር የምርመራ ግብረ ኃይል በማቋቋም እውነታውን በማ አራት ላይ ይገኛሉ። ምክትል ኮማንደር ተመስገን እንደገለጹት ድርጊቱ ሆን ተብሎ በተቀነባበረ ሴራ የተፈጸመ ተፈጸመ ሊሆን ይችላል የሚል ጠንካራ ጥርጣሬ በመኖሩ በወንጀሉ እጃቸው አለበት ተብሎ የተጠረጠሩ አስር ግለሰቦች በቁጥጥር ስር እንደዋሉ አስረድተዋል። ፖሊስ ተጠርጣሪዎቹን በህግ ጥላ ስር አውሎ ምርመራ እያጣራ ሲሆን የተጎጂዎቹ አስከሬን ለተጨማሪ የፎረንሲክ ምርመራ ወደ ዳግማዊ ሚኒሊክ ሆስፒታል ተልኳል። የአስከሬናቸው ምርመራ ውጤት ሲመጣ ምግቡ በምን አይነት መርዝና እንዴት እንደተበ ከለ ሳይንሳዊ ማረጋገጫ እንደሚሰጥ ይጠበቃል። የማዕከላዊ ኢትዮጵያ ፖሊስ ኮሚሽን የምርመራውን ሂደት እንደተጠናቀቀ የተለየ ግኝት ከተገኘ ሙሉ መረጃውን ለህዝብ ይፋ እንደሚያደርግ አስታውቋል። በኦሮሚያ ክልል የተለያዩ ከተሞች ወጣቶችን ከመንገድ ከትራንስፖርት እና ከስራ ቦታ በማፈስ ወደ ወታደራዊ ማሰልጠኛዎች በግዳጅ የመውሰዱ ተግባር መጠናከሩን ተከትሎ በርካታ ቤተሰቦችና ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ገለጹ። የመንግስት ሰራተኞችና ለአካለ መጠን ያልደረሱ ታዳጊዎችን ጨምሮ በማናለበኝነት እየተፈጸመ ያለው ይህ የጅምላ መልመላ የዜጎችን የመንቀሳቀስ ነፃነት አደጋ ላይ የጣለ መሆኑን ቢቢሲ ያነጋገራቸው የአይን ማኞችና የተጎጂ ቤተሰቦች አረጋግጠዋል። በተለይም በአዳማ በሸገር ከተማ ለገጣፎ፣ ሰበታ፣ ቡራዩ በምዕራብ አርሲና በምስራቅ ወለጋ አካባቢዎች ወጣቶችን በገፍ ወደ መጋዘኖች በማጎር ለወታደራዊ ስልጠና የማዘጋጀት ተግባር እየተከናወነ መሆኑ ተጠቁሟል። አቶ በድአሳ በምዕራብ አርሲ ዞን በእንስሳት ሐኪምነት የሚያገለግሉ የመንግስት ሰራተኛ ናቸው። ህዳር 5 2018 ጠዋት ለስራ ጉዳይ ወደ አዳማ ከተማ ያቀኑት አቶ በድአሳ የደረሰባቸው ፈተና የነዋሪዎቹን ስጋት አጉልቶ የሚያሳይ ነው። ከሻሸመኔ ተነስተው አዳ እንደገቡ በጸጥታ ኃይሎች የተያዙት እኚህ የመንግስት ሰራተኛ ማንነታቸውን የሚገልጽ መታወቂያ ቢያሳዩም ሰሚ አላገኙም። አስፋልት አላግባብ አቋርጧል በሚል ሰበብ ከተያዙ በኋላ ወዲያውኑኑ በርካታ ወጣቶች ወደ ታሰሩበት በአዳማ ከተማ አስተዳደር ደጋጋ ክፍለ ከተማ ወደሚገኝ መጋዘን ተወሰዱ። የአቶ በድሳ ዘመድ የሆኑትና ስማቸው እንዳይጠቀስ የጠየቁ የሻሸመኔ ከተማ ነዋሪ ሁኔታውን ሲያስረዱ፣ ከመኪና እንደወረደ ወዲያውኑኑ ነው የያዙት። ስልኩን ከመቀማታቸው በፊት በሻሸመኔ ለሚገኝ ዘመዱ በጽሁፍ መልእክት በአዳማ ከተማ በጸጥታ ኃይሎች ታስር ያለው ብሎ ማሳወቅ ችሎ ነበር። ያ መልእክት ባይደርሰን ኑሮ እንደ ሌሎች ብዙ ቤተሰቦች እኛም የት እንደገባ እናጣው ነበር ብለዋል። ቤተሰቡ አቶ በጣሳን ፍለጋ ወደ አዳማ ከተማ ባቀናበት ወቅት ፖሊስና የከተማ አስተዳደሩ የጸጥታ ቢሮዎች መጀመሪያ ላይ ማንንም አላሰርንም በማለት ክደው ነበረ። ነገር ግን በግል ጥረትና በተደረገ ፍለጋ በመጋዘን ውስጥ እጅግ በርካታ ወጣቶች ታ ተረጋግተው እንደሚገኙ በቦታው የነበሩት የሚኒሻና የፖሊስ አባላት ማንም ሰው ወደ መጋዘኑ እንዳይጠጋ ጥብቅ ጥበቃ እያደረጉ እንደነበረም ዘመዳቸው መስክረዋል። የግዳጅ ምልመላው የፈጠረው ምስቅልቅል የታሰሩት ላይ ብቻ ሳይሆን የጠፉ ዘመዶቻቸውን ለመፈለግ የሚሄዱ ቤተሰቦች ላይ ለከፋ አደጋ እያጋለጠ ነው ተብሏል። በአዳማ ከተማ የታሰረው የወንድሙ ልጅ ለመፈለግ የሄደ አንድ ግለሰብ ለቢቢሲ እንደተናገረው የጠፋው ሰው መፈለግ ራሱ ወደ ወታደራዊ ስልጠና ለመወሰድ ምክንያት ያት ሊሆን ይችላል ብለዋል። ወደ ፖሊስ ጣቢያ ሄደን ስለ ልጁ ስንጠይቅ ዳዳ ወደሚባል መጋዘን እንድንሄድ ተነገረን። እዚያ ስንደርስ ግን ሁኔታው አስፈሪ ነበረ። ወጣት ከሆንክና ታጋጅ ከፈለግ አንተንም ይጨምሩሃል። ሁለት ሚኒሻዎች ወደ እኔ ቀርበው አንተም ትፈለጋለ ሲሉኝ በጣም ነው የደነገጥኩት። እንደ እድል ሆኖ አብሮኝ የነበረው ሰው የልጁን ትንሽነትና የያዘውን ሰነድ በማሳየት ተከራከረ። በመጨረሻም ከመታወቂያ ካርዱ ላይ ዕድሜውን አይተው ለቀቁን እንጂ እኔንም ሊወስዱኝ ነበር ሲል ተናግሯል። ሶስት መቶ ሀምሳ በላይ ወጣቶች በዚህ በአዳማ ከተማ በሚገኘው መጋዘን ውስጥ እንደታጎሩ የሚናገሩት እኚህ እማኝ አብዛኞቹ ከተለያዩ የኦሮሚያ አካባቢዎች የመጡና በከተማዋ ለተለያዩ ጉዳዮች ሲንቀሳቀሱ የተያዙ መሆናቸውን ገልጸዋል። ይህ የግዳጅ ምልመላ በአዳማ ብቻ የተወሰነ አይደለም። በኦሮሚያ ክልል በቅርቡ በተዋቀረችው በሸገር ከተማ በተለይም ለገጣፎ፣ ሰበታ ና ቡራዩ ወጣቶች ለወታደራዊ ስልጠና ማፈስ የተለመደ ተግባር ሆኗል። አንድ የአዲስ አበባ ነዋሪ የስራ ባልደረባ በለገጣፎ እንዴት እንደታሰረ ሲገልጽ ሁለታችንም ግንባታ ቦታ ለመስራት ተቀጣጥረን ነበረ። ጠዋት ወደ ስራ ቦታ ስንሄድ የትራንስፖርት ፍተሻ ላይ ነበር የያዙት። ልጁ የመጣው ከደሴ ሲሆን ምንም አይነት ዝግጅት ሳይኖረው ነው ወደ ወታደራዊ ስልጠና የተወሰደው ብሏል። በተመሳሳይ ሁኔታ በምስራቅ ወለጋ አንድ ወጣት ወደ ከተማ ሲሄድ በሚኒሻዎች ተይዞ ወደ ስልጠና ካምፕ ከተወሰደ በኋላ ከከፍተኛ የጦር መኮንኖች አንዱ የትምህርት ማስረጃውን በማየት ብቻ በእድል እንደተለቀቀ ወንድሙ ለቢቢሲ አስረድቷል። ይህ የሚያሳየው የምልመላ ሂደቱ ምንም አይነት ህጋዊ መስፈርትን የማይከተል እና በዘፈቀደ የሚከናወን መሆኑን ነው። ይህ በእንዲህ እንዳለ ዓለም አቀፉ ማህበረሰብ በኢትዮጵያ እየተፈጸመ ያለውን የግዳጅ ወታደራዊ ምልመላ በጥብቅ እያወገዘ ይገኛል። የአሜሪካ የውጭ ጉዳይ ሚኒስቴር በ2025 ባወጣው የሰዎች ዝውውርና የሕፃናት ወታደሮች ሪፖርት የኢትዮጵያ መንግስት ሕፃናትን እና ሲቪሎችን በግዳጅ ወደ ወታደራዊ አገልግሎት መመልመሉን እንዲያቆም አሳስቧል። ሪፖርቱ አክሎም ኢትዮጵያ ለአካለ መጠን ያልደረሱ ልጆችን ለወታደራዊ ስልጠና ወይንም ድጋፍ ሰጪነት በህገ ወጥ መንገድ ከሚመለምሉ ሀገራት ዝርዝር ውስጥ መካተቷን አመላክቷል። በተመሳሳይ የተባበሩት መንግስታት ድርጅት በ2023 ባወጣው ሪፖርት በሀገሪቱ ከተፈጸሙት የሰብአዊ መብት ጥሰቶች ውስጥ ሰባ በመቶ የሚሆነው በመንግስት የጸጥታ ኃይሎች የተፈጸመ መሆኑን ይፋ አድርጎ ነበረ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ ቀደም ሲል በነበሩት ወራት ተመሳሳይ የግዳጅ ምልመላዎች መኖራቸውን በሪፖርቶቹ ጠቅሶ ነበረ። አሁን እየተስተዋሉ ስላሉት አዳዲስ ቅሬታዎችና በተለይም በኦሮሚያ ክልል ስላለው ሁኔታ የኮሚሽኑ የኦሮሚያ ቅርንጫፍ ጽህፈት ቤት እስካሁን ዝርዝር አስተያየት ለመስጠት ፍቃደኛ አልሆነም። በአሁኑ ሰዓት በጅማ፣ በሐረርጌ፣ በምስራቅ ወለጋና በሸገር ከተማ የሚገ የሚገኙ ወጣቶች ከቤተሰቦቻቸው ተነጥለው ያለ ፍላጎታቸው የጦር ልብስ እንዲለብሱ እየተገደዱ መሆኑን በክልሉ ያለውን የሰብአዊ መብት አያያዝ ጥያቄ ውስጥ እንደከተተው ብዙዎች ይስማማሉ። በሰሜን ጎንደር ዞን በሚገኘው ደባርቅ ዩኒቨርሲቲ ግቢ ውስጥ ትናንት ህዳር 11 2018 ጠዋት ላይ በተከሰተ አሰቃቂ የጸጥታ ችግር መሰረታዊ የምግብ አቅርቦት ጥያቄን አንግቦ ሰላማዊ ሰልፍ በወጡ ተማሪዎች ላይ የዩኒቨርሲቲ ጥበቃ አካላት ተኩስ በመክፈት የሁለት ተማሪዎችን ሕይወት ሲያልፍ በሌሎች ተማሪዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱ ተረጋገጠ። ይህ ክስተት በከፍተኛ የትምህርት ተቋማት ውስጥ ያለውን የተማሪዎች ደህንነትና የመብት ጥያቄ አያያዝን በተመለከተ አነጋጋሪ ጥያቄዎችን አስነስቷል። የሸገር ጆርናል ምንጮችና በስፍራው የነበሩ የአይን እማኞች እንዳረጋገጡት ግጭቱ የተቀሰቀሰው በተማሪዎቹ የመመገቢያ አዳራሽ ውስጥ ለተከታታይ ቀናት ሲስተዋል የቆየውን የምግብ ጥራት መጓደልና እጥረትን ተከትሎ ነው። ተማሪዎቹ ችግሩ እንዲፈታ ለሚመለከተው የዩኒቨርሲቲ አስተዳደርና የተማሪዎች ህብረት በተደጋጋሚ ጥያቄ ቢያቀርቡም አጥጋቢ ምላሽ ባለማግኘታቸው ምክንያት የምግብ እጥረት አለ፣ ይስተካከል፣ መብታችን ይከበር የሚሉ መፈክሮች ሰዎችን በመያዝ በግቢ ውስጥ ሰላማዊ የቅሬታ ድምጽ ማሰማት ጀምሮ ነበረ። ሰልፉ በጠዋቱ ክፍለ ጊዜ በሰላማዊ መንገድ የተጀመረ ቢሆንም ሁኔታው ለመቆጣጠር በስፍራው የነበሩ የዩኒቨርሲቲ ጥበቃ ሰራተኞች የወሰዱት ያልተመጣጠነ የኃይል እርምጃ ነገሩን ወደ ባሰ ቀውስ እንደከተተው ምንጮቹ ጠቁመዋል። ተማሪዎቹ ወደ አስተዳደር ሕንጻ በማምራት ላይ ሳሉ የጥበቃ አካላት የተማሪዎቹን እንቅስቃሴ ለመግታት በሚል በቀጥታ ወደ ተማሪዎቹ ተኩስ እንደከፈቱ ተገልጿል። በዚህም በተተኮሱት ጥይቶች ተመተው የሁለት ንጹሃን ተማሪዎች ህይወት ወዲያውኑ ሲያልፍ ሌሎች በርካታ ቁጥር ያላቸው ተማሪዎች ደግሞ በጥይትና በተፈጠረው ግርግር ጉዳት ደርሶባቸው ወደ ሕክምና ተቋማት መወሰዳቸው ታውቋል። አንድ ስማቸው እንዲጠቀስ ያልፈለጉ የዩኒቨርሲቲው መምህር ለዝግጅት ክፍላችን እንደገለጹት ተማሪዎቹ የጠየቁት መብት መሰረታዊና ህይወታቸውን የሚመለከት እንጂ የፖለቲካ ወይንም ሌላ አጀንዳ አልነበረም። የዩኒቨርሲቲው የጸጥታ አካላት ሁኔታውን በውይይት ወይንም በሌላ የአመጽ መቆጣጠ የፈጠራ ዘዴዎች መፍታት ሲገባቸው በቀጥታ ገዳይ መሳሪያን ተጠቅመው በተማሪዎች ላይ መተኮስ እጅግ አሳዛኝና በህግ ሊጠየቁበት የሚገባ ጉዳይ ነው ሲሉ ቅሬታቸውን በምሬት ገልጸዋል። ክስተቱን ተከትሎ በደባርቅ ዩኒቨርሲቲ ቅጥር ግቢ ውስጥ ከፍተኛ ውጥረት ነክሶ የዋለ ሲሆን ትምህርትና ሌሎች መደበኛ አገልግሎቶች ሙሉ በሙሉ ተቋርጠዋል። ተማሪዎቹ በጓደኞቻቸው ሞት ምክንያት ባደረባቸው ሐዘንና ቁጣ እንዲሁም ለራሳቸው ደህንነት በመስጋት በዶርም አካባቢ ተሰባስበው እንደሚገኙ ታውቋል። የአካባቢው የፌዴራልና የክልል የጸጥታ አካላት ሁኔታውን ለማረጋጋት ወደ ግቢው እንደገቡ የተሰማ ሲሆን አስከፊውን ግድያ በፈጸሙት የጥበቃ አካላት ላይ ምን አይነት ህጋዊ እርምጃ እንደተወሰደ እስካሁን በግልጽ የተባለ ነገር የለም። የዩኒቨርሲቲው አስተዳደርም ሆነ የሚመለከታቸው የመንግስት አካላት እስካሁን በጉዳዩ ላይ ይፋዊ መግለጫ አልሰጡም። ሆኖም ጉዳት የደረሰባቸው ተማሪዎች ቤተሰቦችና የዩኒቨርሲቲው ማህበረሰብ አባላት ድርጊቱ በገለልተኛ አካል ተጣርቶ ጥፋተኞች ለህግ እንዲቀርቡ አጥብቀው እየጠየቁ ነው። በከፍተኛ ትምህርት ተቋማት ውስጥ ተማሪዎች መሰረታዊ አገልግሎቶችን ሲጠይቁ በጠመንጃ ምላሽ ማግኘት የተቋማቱን ሰላማዊ የመማር ማስተማር ሂደት አደጋ ላይ የሚጥል መሆኑን ብዙዎች እየገለጹ ይገኛል። በአሁኑ ሰዓት በዩኒቨርሲቲው አካባቢ ያለው ሁኔታ ውጥረትና ፍርሃት የነገሰበት ሲሆን የቆሰሉ ተማሪዎች በደባርቅና በጎንደር ሆስፒታሎች የሕክምና እርዳታ እያገኙ መሆኑ ታውቋል። ይህ ጉዳይ ከምግብ አቅርቦት ችግር ባሻገር በዩኒቨርሲቲዎች ውስጥ ያለውን የአስተዳደር ክፍተትና የጸጥታ አጠባበቅ ፕሮቶኮል አሳሳቢነት በድጋሚ ያጋለጠ ክስተት ሆኖ ተመዝግቧል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።